ኢትዮጵያ የሰው ልጅ መገኛ የቀደምት ስልጣኔና ታሪክ ባለቤት የነጻነት መንፈስ የጸናባት ምድር ለዘመናት በጥበብ የዳበረና ለዓላማ የቆመ ዓለም አቀፍ የዲፕሎማሲ ግንኙነት ያላት፣ ለኢትዮጵያ ዲፕሎማሲ የማንነቷ ከራሷ አልፎ ለሌሎች ሀገራት በጎ አሳቢነት መገለጫ ነው። ለአፍሪካ ነጻነት ከመቆም ጀምሮ እስከ ዓለም አቀፍ ተቋማት ምስረታ ተሳትፎ ድረስ የኢትዮጵያ ዲፕሎማሲ በማይናወጥ ዓላማ እየተመራ ብሔራዊ ጥቅሟን ሲያስከብርላት ቆይቷል። ሀገራችን የፓን አፍሪካኒዝም መሰረት የአፍሪካ ህብረት መስራችና መቀመጫ የቀደምት ዓለም አቀፍ ተቋማት መስራችና በዓለም አቀፍ በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ገንቢ ሚና የምትጫወት ሀገር ናት። የተባበሩት መንግስታት ድርጅት አሃዛዊ መረጃ ኢትዮጵያ በአፍሪካ ጦራቸውን ለሰላም ማስከበር ሂደት ከሚያዋጡ ቀዳሚ ሀገራት ተርታ ያስቀምጣታል። ከአፍሪካ ህብረትና ከሌሎች ዓለም አቀፋዊ አካላት ጋር ባላት አጋርነት የአካባቢያዊ የጸጥታ ዘዴዎችን ለማጠናከር እየሰራች ትገኛለች። ኢትዮጵያ በአፍሪካ ቀንድ ከሰባ በመቶ በላይ የአፍሪካ ህብረት የሚመራውን የሰላም ውይይቶችን በማስተናገድ በቀጠናዊ ዲፕሎማሲ ውስጥ ያላትን ማዕከላዊነት የያዘች ናት። የኢትዮጵያ ዲፕሎማሲ ሂደት ከራስ አልፎ ለሌሎች አሳቢነትን የተጎናጸፈ ጥበብ የተሞላበት ለብሔራዊ ጥቅምና ክብር የቆመ ነው። የኢትዮጵያ ዲፕሎማሲ መለያ ነጻነት፣ እኩልነት እና ፍትሃዊነት ነው። ይሄ ከመንግስት መንግስት ከዘመን ዘመን አይቀየርም። ለነጻነት ቀናኢ፣ ለእኩልነት፣ ለፍትሃዊነት መርሃችን። ባለፉት ጥቂት ዓመታት በጸጥታው ምክር ቤት ያለ አግባብ በሚነሱ አጀንዳዎች የተቃጡ ሴራዎችን በማክሸፍ ጠንካራ የዲፕሎማሲ ሥራዎችን ሰርታለች። የደረሱባትን የዲፕሎማሲ ጫናዎችን በብቃት መክታ ልዕልናዋን በማረጋገጥ በአንድ ወቅት የማይቻል የሚመስለውን አፍሪካዊ ቁርጠኝነት የታየበትና የአንድነት ብርሃን የሆነውን ታላቁን የኢትዮጵያ ሕዳሴ ግድብ አሳክታለች። ይህ የብሔራዊ ጥቅም አሻራ ታላቅ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 ብሔራዊ ጥቅሟን ለማስከበር ዛሬም ሩጫዋን ቀጥላለች። የኢትዮጵያ ዲፕሎማሲ ወደ አዲስ ምዕራፍ ተሸጋግሯል። የባህር በር ፍለጋ የረጅም ጊዜ ብሔራዊ ጥቅም ጉዳይ ኢትዮጵያ በዚህ የዲፕሎማሲ ስራ ብሔራዊ ጥቅሟን ለማስከበር ተደማጭነቷንም ለማሳደግ እየሰራች ትገኛለች። የቀይ ባህርን ጉዳይ በሚመለከት እኛ እንዴት ነው የምንመለከተው? ጅቡቲ ላይ ቻይና እንበስ ታደርጋለች በርበራ ላይ ዩኤ ኢንቨስት አድርጋለች ሞቃዲሾ ላይ አሁን ተርኪ ኢንቨስት እያደረገች ተርኪ ከመጣ ዩኤ ከመጣ ምናምን ከመጣ ምን አለበት እኛ ተጠቃሚዎቹ ውስጥ ኢንቨስት ብናደረግ እኛ ባህር በር እንፈልጋለን ቀይ ባህር እንፈልጋለን ኢንዲያኖሽን እንፈልጋለን ካልን በኋላ ምርጫችን አንድና አንድ ብቻ ነው ወይ ምን ምርጫ አለን ዘይላ አንዱ ኦፕሽን ጅቡቲ ነው አሁንም እየጠቀመን ያለ ወደብ ነው አዶሊስ ኤርትራ ውስጥ ያለ ጫፍ ላይ ያለ ምጽዋም እንደ ኦፕሽን ማየት ይቻላል አሰብም እንደ ኦፕሽን ማየት ይቻላል እኛ የምንፈልገው መተንፈሻ በር ብቻ ከፈለገ ቀይ ባህር እኛ ኢትዮጵያን የምንወክል ሰዎች ግን ብቻችን ሆነን ስንወያይ እንኳን የማናነሳው አጀንዳ ግን አናርገው። ቀለል እንዳለ ጉዳይ ብለን የምንተወው ጉዳይ ግን አናርገው። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። የአዳዲስ ዓለም አቀፍ አጀንዳዎች መስፋትና ፈጣኒ ሁኔታዎች መለዋወጥ እንዲሁም የቴክኖሎጂ መራቀቅ አዲሱ የዲፕሎማሲ ገጽታ ሆኗል። በዲፕሎማሲ ስራ ላይ የተዛባ የመረጃ ስርጭት አሉታዊ ተጽዕኖ ማሳረፋቸውም አልቀርም። የዲፕሎማሲ ግንኙነት ማስፈጸሚያ ስልቶችም እንዲሁ እየተቀያየሩ መጥተዋል። ኢትዮጵያም የነገውን በማየት ልክ እንደ ትላንቱ ዲፕሎማሲያዊ ውክልና ባሏት ሀገራት ሁሉ ብሔራዊ ጥቅሟን ለማሳደግ እየሰራች ትገኛለች።